ሰላም እንደምናችሁ ቻናልችን ተከታዮች ሰላም ብያለው። እሺ ዛሬ ጅላችሁ የቀረብኩት ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር ወይንም ዋማን ካምፓኒ ምን ማለት ነው እና እንዴት ነው ያሉት ባህሪያቶችስ፣ ምንነቱ፣ አመሰራረቱ፣ አሰራሩ ምን ይመስላል የሚለውን ሀሳብ ለእናንተ ለማካፈል ነው የቀረብኩት። ስሜ ግሩም ይታገሱ ይባላል። በመቀጠል እስቲ ባለ አንድ አባል ኃላፊነት የግል ማህበር ስንል ምን ማለታችን ነው ብለን ብንጠቅስ፣ እንግዲህ በኢትዮጵያ ባለው የንግድ ሕግ መሰረት ካሉት ሰባት አይነት ማህበራት መካከል አንዱ ሲሆን ይህም ማህበሩ ባለ አንድ ኃላፊነት የግል ማህበር የመመስረቻው በአንድ ሰው በሚሰጠው መግለጫ መሰረት ነው። ማለትም በቀላሉ ሊመሰረት የሚችለው ያ አንድ ሰው በሚሰጠው መግለጫ ውስጥ ደግሞ በሚከተቱ ሰነዶች እና ይህንንም ለማረጋገጥ በስልጣን በሰጠው አካል ፊት በሚደረግ ቃል ኪዳን መሰረት ነው ይሄ ማህበር ሊመሰረተው ማለት ነው። ከዚህ ቀደም በልምድ እንደምናውቀው ማህበር ሲባል ብዛት ያላቸው ሰዎች የተሰባሰቡበት ሆኖ ነው የምንስለው። ነገር ግን በዚህ በአንድ አባል ኃላፊነቱ የተወሰነ የግል ማህበር መሰረት ግን አንድ ራሱን የቻለ ባለቤት ብቻ መግለጫ አሁን በተቀመጠው በንግድ ሕጉ መሰረት በማስቀመጥ በሚመለከተው የመንግስት አካል በማጸደቅ ሊመሰረት ይችላል እና ይሄ መግለጫውስ ምን ያካትታል ከተባለ፣ የሚቀርበው መግለጫ እያንዳንዱን ብናይ አንደኛው ማህበሩ የአንድ አባል ብቻ ያለው መሆኑን መግለጽ አለበት። የአባሉን ስም ዜግነትና አድራሻ ማካተት አለበት። በሌላ በኩል አባሉ የሞተ እንደሆነ ወይም የጠፋ ወይም በፍርድ የተከለከለ እንደሆነ ስለ ወራሾቹ ወይም ስለ አባሉ ሆኖ ሕጋዊ ተግባራትን እንዲፈጽም የታጨ የንብረት ጠባቂ ሰው ስምም ማጠቃለል አለበት። ማለትም ይሄ አንድ አባል የሆነው ባለቤቱ በማይኖርበት ወይም በሚሞት በሚከለከልበት ሰዓት ማለት ነው። ሌላው ይሄ እጩ ንብረት ጠባቂው ፈቃደኛ ሆኖ ኃላፊነቱን የተቀበለ መሆኑንም መግለጽ አለበት። ሌላው የማህበሩን ስም፣ ዋና መስሪያ ቤት፣ ቅርንጫፎች ካሉትም መስሪያ ቤቶቹን ሁሉ ማጠቃለል አለበት። የማህበሩንም የንግድ አላማ ማሳወቅ አለበት። የማህበሩ ዋና ገንዘብ መጠንና በሙሉ የተከፈለ መሆኑን የሚያሳይ መግለጫ፣ በአይነት የተከፈለ መዋጮ ካለ ግምቱን፣ የስራ አስኪያጁን ስምና ስልጣን፣ ካለ ደግሞ ኦዲተሩንም ጭምር ማህበሩ የስራ አፈጻጸም ሪፖርት የሚያስታውቅበትን መንገድና ጊዜ፣ እንዲሁም በሌሎች በህግ ወይም በአባሉ እንዲካተቱ የተወሰኑ ጉዳዮችን አጠቃላይ እኚህን ነው በማካተት መግለጫው መቅረብ ያለበት ማለት ነው። አንድ አባል ኃላፊነቱ የተወሰነ የግል ማህበር ውስጥ የሚቋቋም መመስረቻ ጽሁፍ፣ ይህም ደግሞ ማህበሩን የመመስረት የሚያስረዳ ሆኖ ማህበሩን ለመመስረት የሚያስፈልገው ዝቅተኛ ዋና ገንዘብ ደግሞ አስራ አምስት ሺህ ብር ማነስ እንደሌለበት በንግድ ሕጉ ላይ የተገለጸ ነው። እናም በዚሁ መሰረት እንግዲህ ቅድመ ሁኔታውን የሚያሟላ ግለሰብ ነጋዴ የንግድ ስራውን ወደ ባለ አንድ ኃላፊነቱ የተወሰነ የግል ማህበርነት መለወጥ የሚችልበት ሲሆን ግለሰብ ነጋዴው ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር ከመመስረቱ በፊት ለገባበት እዳ ሁሉ ከማህበሩ ጋር በአንድነትና በተናጥል ኃላፊ ይሆናል ማለት ነው። በሌላው የምስረታው ቅድመ ሁኔታ የሆነው የእጩ ንብረት ጠባቂ በተመለከተ ሲሆን እጩ ንብረት ጠባቂ እጩነቱን የተቀበለ መሆኑን ለሰነዶች ለማረጋገጥ ስልጣን በተሰጠው አካል ፊት መረጋገጥ አለበት። እናም እንግዲህ ሌላው ሀሳብ ደግሞ ዚጋ የሚነሳው የማህበሩ አመራር ነው። የማህበሩ አመራር በዚህ በባለ አንድ ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ እንዲኖረው ህጉ የሚያስገድድ ሲሆን አባሉ እራሱ ወይንም ደግሞ ሌላ ሰው የማህበሩ ዋና ስራ አስኪያጅ ሊሆን ይችላል። ዋና ስራ አስኪያጁም አንድ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ ያለውን ስልጣን ተጠያቂነት ይኖረዋል ማለት ነው። በማህበሩ አባል የአንድ ኃላፊነት ትስክል ማህበር አባላት ጠቅላላ ጉባኤ ያለውን ስልጣን ይኖረዋል ማለት ነው። አባሉ ጠቅላላ ጉባኤ ስልጣኑ ያሳለፋቸውን ውሳኔዎች ቃለ ጉባኤ ውሳኔው በሰጠው ከሶስት ሳምንት ባልበለጠ ጊዜ ውስጥ በጽሑፍ አዘጋጅቶ የማህበሩ ማህደር ውስጥ ማስቀመጥ ይኖርበታል። ሌሎችም ሌሎችም ኃላፊነቶች ይኖሩበታል እና ከተጠያቂነት አንፃር ደግሞ ስናየው፣ ከተጠያቂነት አንፃር አባሉ ወይንም መስራቹ የራሱን መዋጮ ሙሉ ለሙሉ እስከከፈለ ድረስ ከማበሉ ላይ ለሚፈለግ እዳ በግሉ ተጠያቂ እንደማይሆን ነው ህጉ ላይ የተቀመጠው። ማለትም የሚጠበቅበትን ድርሻ አጠቃላይ ከከፈለ ማለት ነው። የማህበሩ ባህሪ የኃላፊነቱ የተወሰነ የግል ማህበር እንደመሆኑ የሚመጣ ተጠያቂነት በማህበሩ ሀብት ላይ ብቻ የተገደበ በመሆኑ አባሉ ኃላፊነቱን ከተወጣ ማለትም መዋጮውን ሙሉ ለሙሉ በወቅቱ እስከከፈለ ድረስ ምንም ኃላፊነት የለበትም ማለት ነው፣ ዕዳ በሚመጣውበት ወቅት። ሆኖም በመርህ ደረጃ አባሉ መዋጮ በወቅቱ ከከፈለ ለሚመጣው ተጠያቂነት በግሉ ኃላፊነት የለበትም ቢባልም ተጠያቂ የሚሆንባቸው ልዩ ሁኔታዎች ግን አሉ። ይህም እንግዲህ በንግድ ህጉ በተመለከተ ሲሆን አባሉ ወደ ወይም ማህበሩ ላይ በቀጥታም ሆነ በተዘዋዋሪ ቁጥጥር ያለው ሌላ ሰው ማለትም ማህበሩን ወይም የማህበሩን ገንዘብ ጥያቄዎች ጉዳት ላይ የሚጥል ህገወጥ ድርጊት ሆን ብሎ ከፈጸመ ይህም በግሉ ያስጠይቀዋል ማለት ነው። ሌላው የባለ አንድ አባል ማህበር ንብረትን ከራሱ ንብረት ጋር ከቀላቀለ፣ የባለ አንድ አባል ማህበርን እና የራሱን ማንነት ካልነጣጠለ፣ ስለ ማህበሩ የፋይናንስ ተቋም የማህበሩን ገንዘብ ጥያቄዎች ሊያሳስት የሚችል መረጃ ሆን ብሎ ካወጣ፣ ያለ ተመጣጣኝ ክፍያ የማህበሩን ሀብት ለራሱ ወይንም ለሦስተኛ ወገን አሳልፎ ጥቅም ላይ የዋለ ከግ በግል ሊከፈል የሚችል በላይ የትርፍ ክፍያ ከፈጸመ ወይንም ሌሎች ተመሳሳይ ተግባራትን ከፈጸመ ከማህበሩ ጋር በአንድነት እና በተጠያቂነት ተጠያቂ እንደሚሆን በግልጽ ተገልጿል ማለት ነው። በመጨረሻም የማህበሩ መፍረስ እና የሚያስከትለው ውጤትን ደግሞ ስንመለከት ማህበሩ በንግድ ህጉ በተቀመጠው መመሪያ መሰረት ለተመለከቱት የማህበራት ማፍረሻ ምክንያቶች እንደ አግባብነታቸው በሚገጥሙት ጊዜ ሊፈርስ እንደሚችል ተገልጿል። ከእነዚህም አግባቦች መካከል አንደኛው ማህበሩ የተቋቋመለትን አላማ መፈጸም ሳይችል ሲቀር ማለት ነው። የማህበሩ የቆይታ ጊዜ አንደኛው ሲጠናቀቅ፣ አባሉ ማህበሩ እንዲፈርስ ሲወስን፣ ፍርድ ቤት ማህበሩ እንዲፈርስ ሲወስን የማህበሩ መክሰር በፍርድ ቤት ሲወሰንላቸው፣ አጠቃላይ እነዚህን የማህበሩ በሚፈረስበት ጊዜ አባሉ መደበኛ የሂሳብ ማጣራት ሂደትን በመከተል ሂሳብ እንዲጣራ በማድረግ መልቀቅ ይችላል ማለት ነው። በአንጻሩ አባሉ መደበኛ የሂሳብ ማጣራት ሂደት መከተል ካልፈለገ እና ያለበትን ዕዳ በሙሉ የከፈለ ከሆነ የማህበሩ ሀብት ሳይጣራ ባለበት ሁኔታ በጠቅላላው ለአባሉ እንደሚተላለፍ ከንግድ ህጉ መረዳት ይቻላል ማለት ነው። ሆኖም እንግዲህ በዚህ መልኩ ሂሳቡ ሳይጣራ ወደ አባሉ ከተላለፈ በኋላ ገንዘብ ጥያቄዎች የቀረቡ እንደሆነ አባሉ ግሉ ተጠያቂ ይሆናል ማለት ነው። አባሉም ተጠያቂ ለማድረግ የሚቀርብ ክስ ገንዘብ ጠያቂው የማህበሩ መፍረስ ካወቀበት ጊዜ ጀምሮ በአምስት አመት ውስጥ ካልቀረበ በይርጋ የሚታገል ሲሆን፣ የማህበሩ አባላት ለአባሉ ከተላለፈ ከአስር አመት በኋላ ግን ምንም አይነት ክስ ሊቀርብ አይችልም ማለት ነው። እናም እንግዲህ በማጠቃለያ ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር ወይንም ዋን ማን ካምፓኒ በንግድ ሕጉ እውቅና የተሰጠው የንግድ ማህበር ሲሆን በዚህ በመልኩ ንግድ ማከናወን የሚፈልጉ ማንኛውም ዜጎች የተመለከቱትን ቅድመ ሁኔታዎች በማሟላት እንግዲህ የራሳችሁንና የድርጅታችሁን በተለይ ከእዳና ከጥያቄነት ያለው ሁኔታ በመለየት መሳተፍ ትችላላችሁ ማለት ነው። ይህንን ነው እንግዲህ ለዛሬ ያቀረብኩላችሁ። ቻናላችንን ደግፉን፣ ላይክ፣ ሰብስክራይብ አርጉ፣ ፎሎ አርጉን በማለት ሌላ መረጃ ይዘን እስከምንመጣ ድረስ ሰላም።